ሰውኝበተበ ጨርሰው ሳይነቁ ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናቸውላጣናዝ ይበልን በያላችሁበት እንዴት ናችሁ? ዛሬ እግዚአብሔር ይመስገን። ዛሬ ምንድን ነው ዛሬ ይዤ የመጣሁት እርዳታ ያስፈልገኛል ብላ እንግዲህ ወንድም መከታ ነው በጣም አሁን ለሌላ ነገር ነው እንጂ ለዚህ ይሆናል ነው እና ልውጣ አይደለም። ናዲኛ ቤተሰቦች ቪዲዮ ከመናገራችሁ በፊት ላይክ አድርጉ ሰብስክራይብ ያደረጋችሁ ሰብሰብ ብላችሁ ሰብስክራይብ አድርጉ። ከእናንተ ምንም አይቀንስም። እዚህ ጋር ግን የሚያበረታታ ነገር ሰው ስላለ፣ ስለዚህ ሰብስክራይብ ማድረጉን አትርስቡ ማለት ነው። አዎ ከዚህ የበለጠ እንድታበርት እንፈልጋለን። ውድ ቤተሰቦቻችን ትንሽ ድምፄ ጉንፋን ነገር ስለያዘኝ ብዙም ትን ይላል። ያው ዛሬ ቀን ይዤ የመጣሁትኝ ለማርታ ፕራንክ ነው። ሙላርዬ እንዲያግዘኝ ነው የጠየኩትኝ። ምን መሰላችሁ ውድ ቤተሰቦቻችን ማርታ ትንሽ የመቃዠት ችግር አለባት። ዘመኑን አይታተላዋም። እንዴት እንዴት እንደምትል ለሌት ላይ ትንሽ በተለይ እድት እያደረግን ስናመሽ ምናምን አንዱን አንዱን እንትን ትላለችና ስለዚህ ዛሬ ቀን ምርጥ ፍራንክ ነው ይዤ የመጣሁትኝ። ለማርታ ካሪያ ብረት ድስት ምናምን አቀራርቤ ልታርደኝ ነው። ቀውጢ ላደርገው ነው ማለት ነው። ይህን የምንሰራው ሌሊት ነው። አሁን በተኛችበት አቃዥ የለ እና ደግሞ እየተናገርናት ነው። አንቺ ምንድን ነው ስተኝ፣ ከራስሽ ጋር ሆነሽ ተኝ፣ ጸሎት አድርገሽ ተኝ፣ ምናምን አንዱን አንዱን እየተናገርናት ስለሆነ አሁን ነገሮች ይገጣጠማሉ ማለት ነው። ስለዚህ ማርታ በተኛችበት እጇ ላይ ካሪያ ምናምን ታስይዛታለች። የተወሰኑ አንድ ሁለት ብረት ድስቶችን ትንሽ ከፍ ከፍ ያሉት አቀርባለች። ከዛ ቀውጢ ልታደርገው ነው እንግዲህ። ማርቲ ስትነሳ እጇ ላይ ካሪያ ይዛለች። አስባችሁታል? ከእንቅልፍ ልባችሁ ስትነሳ መካድም አትችልም። አስይዛኛለች ብላም ልታስብ አትችልም። በጣም ከባድ። ምክንያቱም ከእጇ ይዛ አልያዝኩም አትልም። እንግዲህ አዎ፣ እና ቀውጢ ልታደርገው ነው። ሰኒ ልታርጂ ነው ወይ ሙለር በዛ ሰዓት ተኝቷል። አይመለከተውም፣ አይመለከተው ነገር ግን ያው አለበት። ጠንዘዟል ሱ እንዲሰራ ቆጢ አደርገዋለች። ከእንቅልፏ የሚቀሰቅሳ ሰው አትወድም እንቅልፍ። እኔ ደግሞ ማለት ነው ከአስር ሰዓት በኋላ እንቅልፍ ስለማይመጣ የመቀስቀስ አባዚ አለብኝ። ስለዚህ አስር ሰዓት አካባቢና ከዛ በኋላ ባለው ሰዓታችን የሚሰሩት ግን ምርጥ እንቅልፍ ሰዓት ላይ ስላችሁ ስምንት ሰዓት እንኳን አይሰራም ይህን ያክል ግን አስር እስከ አስራ አንድ ባለው ሰዓት ውስጥ ይሄ ቪዲዮ ይሰራል ማለት ነው። ከተወሰነ ከተከራከሩ በኋላ ወይስ ስሜን ጠርኛለሽ ልትገለኝ ነው። ቀውጢ ጮሃለሁ። የሆነ ግን ለመሳደውዲያውን ግድ ነው። አንቺንም ነቅቼ ከመጣውኝ ትጠረጥራለች። ስለዚህ የተኛ ሰሙድ ብዬ ምንድነው ምዘባርቂ ምናምን አንቺ ጋር እንትን እላለሁ አንቺ ደግሞ ማውራት ማውራት ያለብሽን መሀል መሀል ላይ እሷ በተለይ ስታማልሰሽ፣ ቀውጢ ነው ቀውጢ። ገብቶሻል። ከባድ። በእንቅልፍ ልቤ ስነሳ ጭቢያ ሲይዘውኝ ደግሞ ገብቶሻል። እንድታምን ያደረገው ነገር ደግሞ እያቃዥሽ በቃ ይዘሽ ጓዳ እንዴት ምናምን ልታርጂ ነው? ነው የበዓል ፍየል መሰልኩሽ?

ነውዲኛ ቻናል ቤተሰቦች፣ ሀሳቡ እንደተመቻች ተስፋ እናደርጋለን። ለሌት ተሰርቶ ታይቷላችሁ። ቪዲዮን እስከመጨረሻ ታዩ ቫይራል አስወጡት። ለጓደኞቻችሁ ደግሞ ያዝናናቸዋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ በቴሌግራም በዋትሳፕ በማንኛውም ግሩፖች እየለቀቃችሁ አበረታቱልኝ። ይመቻችሁ። እናመሰግናለን።